ውስጥም ከሀገር ውጭም ያላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምንሰነበታችሁ፣ እንደምንዋላችሁ፣ እንደምናረፈዳችሁ ባለፈው ክፍለ ጊዜ የሰሙነ ሕማማት ቅዱሳን ወይንም ጌታችን በመከራ በሕማሙ የወለዳቸው ወደ እውነትና ወደ ህይወት ያመጣቸው ቅዱሳንን እየገለጽን ነበር። እንደምናስታውሰው ከሶስቱ ወይም የመከራው ደቀ መዛሙርት ከምንላቸው ውስጥ የመጀመሪያውን ፈያታዊ ዘየማንን ተመልክተናል። ባጭሩ እንደምናስታውሰው በስተቀኙ በኩል ተሰቅሎ የነበረው ፈያቲያዊ ዘይማን ወይንም የቀኙ ወንበዴ ተብሎ የሚጠራው በመጨረሻዋ ሰዓት ከእሱ ጋር ተሰቅሎ የነበረውን ገስጾ፣ እርሱ ደግሞ ወደ ጌታችን ፊቱን አዙሮ ጌታ በመንግስትህ በመጣ ጊዜ አስበኝ ብሎ እንደለመነ እንደተጣራ ጌታችንም ደግሞ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ ቃል እንደገባለት የመጀመሪያው ሰው ከአዳም ጊዜ ጀምሮ ለ5500 ዘመን ተዘግቶ የነበረው የገነት ደጅ በሱራፌል ሲጠበቅ የነበረው ለመጀመሪያ ጊዜ ፈያታዊ ዘየማን መግባት የሚችል ሆኗል። አንተ አዳምን ገነት በመግባት ትቀድመዋለህ ብለው አባቶቻችን ሊቃውንት እንደተናገሩት፣ የመጀመሪያው ገነት የሚገባው ወንበዴ፣ ቀማኛ፣ ዘራፊ ተብሎ የሚታወቀው ግን የመጨረሻዋን ሰዓት ዕድል ተጠቅሞ ንስሐ ገብቶ አጠገቡ ከእሱ ጋር የተሰቀለውን ክርስቶስ ተመልክቶ ያንን መልካም አጋጣሚ ተጠቅሞ እግዚአብሔር ረርቶት መንግስቱን ለመውረስ ገነት ለመግባት ከክርስቶስ ጋር ከክብሩ ለመሳተፍ የሚበቃ ሆኗል። እንደዚህ ነው። አንዳንድ ጊዜ ውስጣችንን አይምሯችንን አንቅተን ውስጣችንን ክፍት አድርገን በዙሪያችን ያሉ ነገሮችን እያስተዋልን የምንኖር የምንመላለስ ከሆንን በእያንዳንዷ ቅጽበት የሚያጋጥሙን እጅግ በጣም በርካታ የሆኑ መልካም አጋጣሚዎች አሉ። በአግባቡ ከተረዳ ናቸው ልንጠቀምባቸው የምንችልባቸው ማለት ነው። በማቴዎስ ወንጌል ምዕራፍ ሀያ ላይ የወይን አትክልት ሰራተኞችን ምሳሌ በማድረግ ጌታችን ጠዋት አንድ ሰዓት ገብቶ እስከ ማታ ድረስ ይሰራ የነበረም ሰራተኛ የማታም የማታም ደግሞ አስራ አንድ ሰዓት ላይ ገብቶ ለሰራው ሰራተኛ እኩል ደሞዝ፣ እኩል ዋጋ እንደከፈላቸው እናነባለን። እና ደቀ መዛሙርቱ ሰራተኞቹ ጠይቀውት ነበር። እኛ ቀኑን ሙሉ ስንሰራ፣ ይህ ሰው ግን በመጨረሻ ሰዓት መጥቶ ጥቂት ሰርቶ እንዴት ከኛ እኩል ደሞዝ ሊከፈለው ይገባል? ብለው ጌታችንን ጠይቀውት ነበር። ጌታችን ግን በመጨረሻ የመጣውን ሰው ቀኑን ሙሉ ሲሰሩ ከነበሩት ጋራ እኩል ደሞዝ ብከፍለው አይንህ ምቀኛ ናትን በማለት የወደደውን የፈቀደውን ማድረግ እንደሚችል ይልቁንም ደግሞ የልባችንን መመለስ የውስጣችንን ለሱ ቅርብ መሆን በእውነተኛ ፍቅር እርሱን የምናመልክ የምናገለግል መሆናችንን እሱ ራሱ ባለቤቱ እግዚአብሔር ስለሚያውቅ የሚገባንን ዋጋ የሚገባንን ደሞዝ እንደ ስራችን ልክ የሚከፍለን መሆኑ የቀደምንም ሲመስለን ምናልባት የዘገየ ልንሆን እንደምንችል በውስጥ ያለን ሲመስለን ምናልባትም በአፋ የቀረ ልንሆን እንደምንችል የመጀመሪያዎቹ ነን ስንል የመጨረሻዎቹ ልንሆን እንደምንችል ጌታችን ከዚህ እንደሚያስተምረን እንረዳለን። እና ብዙዎች ሲከተሉት አብረውት እየዋሉ ወንጌል እየሰሙ የአምላክነቱን ኃይል ተረድተው ሳይድኑ ቀርተው ግን ፋያቲያዊ ዜማን በዛች ባለቀች የመጨረሻዋ ቅጽበት ሰዓት ላይ ግን ይህንን እውነት ተመልክቶ ወደ ጌታችን ለምኖ የምሕረትና ይቅርታ እንዳገኘ እንረዳለን። ቅዱስ ዮሐንስ አፈወርቅ ወደ ክርስቶስ ለመመለስ መቼም መቼም አይዘገይም ወይንም አይረፍድም በማለት የፋያቲያዊ ዜማንን የመጨረሻዎቹን ሰዓታት ለብዙዎቻችን አስተማሪ የሚሆን በተለያየ መንገድ በተለያየ የህይወት ውጣ ውረድ ጊዜያችንን ስናባክን ቆይተን፣ ነገር ግን በእለቷ ማለቂያ ላይ በእድሜ ዘመናችን መጨረሻ ላይ ፀሐይ እያዘቀዘቀች ልትጠልቅ ባለችበት ቅጽበት ግን በእውነት ወደ እግዚአብሔር ብንመለስ የእግዚአብሔር ደጅ፣ የምሕረቱ በር ክፍት እንደሆነ ሁልጊዜ እግዚአብሔር ሊቀበለን እንደሚገባ እንደሚችል የሚያስተምረን የሚያሳየን ትልቅ አስተማሪ ነው። ቤተ ክርስቲያንም ዛሬ በስርዓተ ቅዳሴ ተዘከረን እግዚኦ በውስተ መንግስትከ በከመ ተዘካርኮ ለፈያታዊ ዘይማን በማለት ፊያታዊ ዘይማንን እንዳሰብከው፣ እንደተቀበልከው እኛንም አስበን እኛንም ይቅርበለን እያለች ዛሬ ድረስ በስርዓት አምልኮዋ ውስጥ በጸሎታ ውስጥ አካታ የምታስበው መማፀኛ ስታደርገው እንረዳለን። ሁለተኛው የመከራ የሰሙነ ሕማማት ቅዱሳን ብለን ከምናስባቸው ውስጥ የምናስታውሰው ቅዱስ ሌንጊኖስ ይባላል። ሌንጊኖስ በስራ ኃላፊነቱ የሮም ወታደር ነው። በወንጌላት ውስጥ በሰፊው እንደተገለጠው የጌታችንና የሁለቱ ሽፍቶች ስቅላትን ለማስፈጸም የተመደበ ወታደር ነው የነበረው በወቅቱ። ስለዚህም በጌታችን ላይ ከመያዙ ሰዓት ጀምሮ እስከ ስቅለቱ እስከ ሞቱ ድረስ ያለውን ሂደት በሙሉ በዓይኑ እያየ በጆሮ እየሰማ ሲከታተል የነበረ ሙሉ የነበረውን ሁኔታ የሚያውቅ ሰው ነው ሌንጊኖስ። ጌታችንን 6666 ጅራፍ ሲገርፉት ተመልክቷል። መስቀል አሸክመው ረጅሙን መንገድ ተራራውን፣ የቀራንዮ ጎልጎታን ተራራ ሲወጣ ተመልክቷል። በምስማር ሲቸነክሩት፣ በስፖንጅ ሆምጣጣ አድርገው በአፉ ሲያስቆነጩት ተመልክቷል። እንዲሁም ይሄንን ግፍ ይህንን መከራ ላጸኑበት በብዙ ሕማም ላሰቃዩት ደግሞ ለሰቃሊያነ ክርስቶስ ለአይሁድ ይቅር ሲላቸው፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ሲጸልይላቸው፣ ወይንም ምረት እንዲደረግላቸው ሲጣራ ሲለምንም ሰምቷል። ከሁሉ በላይ ደግሞ የእመቤታችንን የቅድስት ድንግል ማርያምን ሐዘን የቅዱስ ዮሐንስን ወከሆነ ቁጽረ ገጹ እንደተባለው መስቀሉ ስር ሆኖ ዙሪያውን እሳት ሲነድ ከሚደርስበት መከራ እኔንም ያገኘኛል ብሎ ሳይሰቀቅ ፍጹም ፍቅሩን እስከ መስቀል ድረስ በመከተል የገለጠው የእነዚህ የሁለቱ ቅዱሳንንም ደግሞ ሐዘን የልባቸውን መሰበር የፊታቸውን በሐዘን የመገረፍ ሁኔታ ሁሉ በዓይኑ ተመልክቷል። እንዲሁም ፈያታዊ ዘይማን በቀኙ የተሰቀለው በመንግስት አስበኝ ብሎ ሲለምነው እሱም ከኔ ጋር ትሆናለህ ብሎ ቃል ሲገባለት በጆሮ ሰምቷል። ጌታ ሆይ ነፍሴን ለአንተ አደራ እሰጣለሁ ብሎ ተፈጸመ ሲልም ተመልክቷል። ፀሐይ ብርሃኗን ስትነፍክ ስትጨልም፣ ምድር መሬት ሲናወጥ፣ እነዚህ ሁሉ ተአምራት ሲፈጸሙ ተመልክቷል። ይሄ ሌንጌኖስ የሚባለው እና በመጨረሻም በዚህ ሁሉ ሂደት እየተፈጸመ ያለውን እውነት እየተመለከተ እየተረዳ ሲመጣ ይህ በእውነት የእግዚአብሔር ልጅ ነበረ ብሎ ሲመሰክር እናገኘዋለን። ትልቅ ምስክርነት ነው። በሰውነቱ ይደርስበት የነበረውን መከራ ተመልክቶ የእግዚአብሔር ልጅነቱን ሲመሰክር፣ እናደክመዋለን፣ እንገለዋለን፣ ለሞትም አሳልፈን እንሰጠዋለን ብለው ያደርሱበት የነበረውን መከራ ሁሉ ካየ በኋላ ግን በእርግጥም ይህ የእግዚአብሔር ልጅ ነበረ ብሎ ልክ ቅዱስ ጴጥሮስ ከዚህ በፊት በፊልጶስ ቂሳርያ ሰውነቱን እያየ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንደመሰከረው፣ ቅዱስ ጴጥሮስ የእግዚአብሔር ኃይል ተገልጦለት በሰማይ ያለው አባቴ የገለጠልህ እንጂ ሥጋና ደም አይደለም ብሎ ጌታችን እንደመሰከረለት በመንፈስ ቅዱስ ተሞልቶ ነው። ሌንጌኖስ ግን መከራውን ሁሉ ይደርስበት የነበረውን ግፍ ተመልክቶ በእርግጥም ይሄ የእግዚአብሔር ልጅ ካልሆነ በቀር ይህንን መከራ ሊቋቋም የሚችል በዚህ ሁሉ መከራ ላይ ደግሞ ይቅር የሚል የበደሉትን ጠላቶቹን ለጠላቶቹ ምረት የሚለምን ሰማያት ፀሐይ ብርሃኗን የምትከለክል የምትጋርደው ምድር የምትናወጥለት ይህ እግዚአብሔር ልጅ ካልሆነ በቀር ሌላ ሊሆን አይችልም ብሎ በታላቅ የእምነት ድምፅ ነው የመሰከረለት። እንግዲህ ይሄ የሚያስረዳን በማርቆስ ምዕራፍ 15 ቁጥር 44 ላይ በመጨረሻም በሞቱን በጦር ዘንግ ጎኑን ወቅቶ መሞቱን አረጋግጦ ስጋውን እንዲወስዱ ለዮሴፍ እና ለኒቆዲሞስ እንደፈቀደላቸው እንረዳለን። ከዚህ በኋላ ስለ ሊንጊኖስ መጽሐፍ ቅዱስ ምንም የሚነግረን ነገር የለም። የቤተ ክርስቲያን ትውፊት ግን ሊንጊኖስ የኢየሱስ ክርስቶስ ተከታይ የነበሩት የደቀ መዛሙርቱ የሐዋርያት ተከታይ የእሱን ትምህርት የሚማር የነሱን ደግሞ አገልግሎት አብሮ የሚያግዝ ሆኖ በኋላም ከትንሣኤው ከጌታችን ትንሣኤና ከበዓለ ሐምሳ ጰራቅሊጦስ በኋላ ደግሞ ወደ ሀገሩ ወደ ቆጶዶቅያ እንደተመለሰ በዚያም የውትድርና ድርና ኃላፊነቱን ትቶ ለቤተሰቦቹ፣ ለወዳጆቹ የክርስቶስ እውነትነት ያስተማረው ወንጌል እውነትነት፣ የፈጸመው የማዳን ሥራ እውነትነት የዓይን ምስክር እንደመሆኑ በዓይኑ ያየውን ሁሉ እየተናገረ ብዙዎች ክርስቶስን እንዲያውቁ እርሱንም እንዲከተሉ በእሱ ፈቃድም በእሱ መንገድም እንዲሄዱ ሲያገለግል እንደቆየ በቆጶዶቅያም ግን እዛ፣ ውትድርናን ትቶ ወይም ደግሞ እንደ ሀገር ክደት ተቆጥሮበት በሰይፍ እንደተሰዋ ትውፊት ያስረዳናል። እንግዲህ ከቅዱስ ሌንጊኖስ የምንረዳው እንደ ስራ ኃላፊነት በተለያየ የስራ ኃላፊነትና ሙያ ልንሰማራ እንችላለን። ምክንያቱም ውትድርና አንድ የሙያ ወይንም የስራ ኃላፊነት ወይንም መንግስታዊ የስራ ድርሻ እንደመሆኑ እሱን በመሰሉ አይነት ስራዎች ውስጥ ሁሉ የሰው ልጆች ክርስቲያኖች ማናችንም ልንመላለስ እንችላለን። ግን አጠገባችን የሚፈጸሙ እውነታዎችን፣ የሚነገሩ ትምህርቶችን፣ የሚገለጡ ታምራቶችን ይልቁንም ደግሞ እግዚአብሔር በፈቀደው እና በወደደው ጊዜ ሊጠራን የሚፈጽማቸው ነገሮች አይናችንን ከፍተን ልባችንን አንቅተን የምንከታተል የምናስተውል ከሆነ የእግዚአብሔር ጥሪ በማንኛውም ጊዜ ወደ እኛ እንደሚደርስ እና ለተረዳነው እውነት ላመንበት ደግሞ ሕይወት እስከ መጨረሻው ልንታመን የሚገባ መሆኑን ነው የሚያስረዳ ነው። ሌላው የሰሙነ ሕማማት ቅዱሳን የምንላቸው ክርስቶስ በዚህ በመከራው ጊዜ የጠራቸው ወደ እውነት፣ ወደ ምስክርነት፣ ወደ ቅድስና ያበቃቸው ኒቆዲሞስ እና የአርማትያው ዮሴፍ ተብሎ የሚጠራው ነው። እነዚህ ሁለቱ ኒቆዲሞስ እና ዮሴፍ የአይሁድ ሸንጎ አባላት የነበሩ ናቸው። የአይሁድ ሸንጎ ሁላችንም እንደምናውቀው በዕለተ ረቡዕ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሮማ መንግስት ስጋት ስለሆነ ማህበረሰቡን አወኳል፣ ይልቁንም ደግሞ የእስራኤል ንጉስ እየተባለ የሚጠራ ስለሆነ ንጉስ ደግሞ ንጉስን ሳይገደል ወደ ዙፋን ስለማይወጣ ለመንግስታችንም ጭምር ስጋት ነው ብለው ያን ሁሉ ያደረገላቸውን ታምራት ያን ያስተማራቸውን ትምህርት እንደዛ በዕለተ ሆሳና አክብረው እንዳልተቀበሉት ሰማይ ምድር ሁሉ በእልልታ፣ በሆታ፣ በይባቤ እንዳላመሰገነው እንዳልተቀበለው በዕለተ ረቡዕ ዕለት ግን እንዲገረፍ ተገርፎም ደግሞ እንዲሰቀል ለሞት ተላልፎ እንዲሰጥ የወሰነ ጉባኤ ነው። የአይሁድ ሸንጎ ወይም የአይሁድ የፍርድ ሸንጎ ሲናድርሂን ተብሎ የሚጠራው ማለት ነው። እንግዲህ እነዚህ ሁለቱ ኒቆዲሞስ እና ዮሴፍ ዘአርማትያስ የሚባለው የአይሁድ ሸንጎ አባላትም ሆነው የጌታችንም ደግሞ ደቀ መዛሙርት ናቸው። በስራቸው ኃላፊነት፣ በሕዝብ ዘንድ ተቀባይነት የነበራቸው ስለሆነ በአደባባይ ሰው የሚያውቃቸው በአይሁድ ሸንጎ አባልነት ወይም በመንግስት ስልጣን ኃላፊነት ስለሆነ የክርስቶስ ተከታይ መሆናቸውን ሰዎች በአደባባይ እንዲያውቁባቸው አይፈልጉም ነበር። ከዚህ በፊትም በኒቆዲሞስ እንዳየነው በዮሐንስ ወንጌል ምዕራፍ 3 ላይ እንደምንረዳው በሌሊት ነው ኒቆዲሞስም ወደ ጌታችን ሄዶ በእርግጥ ጌታችን ሲያስተምር የነበረው ትምህርት፣ ሲያደርግ የነበረው ታምራት ከእግዚአብሔር የሆነ ካልሆነ በቀር ማንም እንዲህ ያለውን ትምህርት እንደማያስተምር፣ እንዲህ ያለውን ታምራት እንደማያደርግ በእርግጥ ከእግዚአብሔር እንደመጣህ እናምናለን ብሎ ሲመሰክር፣ ጌታችንም ታላቁን የሕይወት ትምህርት ታላቁን መሰረታዊ የክርስትና ትምህርት እውነት እውነት እልሃለሁ ከውሃና ከመንፈስ ልትወለዱ ይገባችኋል ብሎ ከመንፈስ ቅዱስ መወለድ እንደሚገባ የጌታችንን ታምራት በማወቅ ብቻ ሳይሆን ያስተማረውንም ትምህርት እውነት ነው ብሎ መመስከር ብቻ ሳይሆን የእግዚአብሔር ልጅ በመሆን ከውሃ በመወለድ የመንፈስ ቅዱስ ልጅ ወይም የእግዚአብሔር የመንፈስ ቅዱስ ልጆች ካልሆነን በቀር መንግስቱን መውረስ እንደማንችል ያስተማረበትን ደገኛውን የክርስትና የሚስረ ጥምቀትን ትምህርት ያስተማረበትን ትምህርት አስተምሯል። ስለዚህም ባለስልጣን ስለሆነ፣ የአይሁድ አለቃ ስለሆነ፣ አንቀጹም እንደሚያስረዳን ሊቅም ምሁርም የነበረ ስለሆነ እንደ ባለስልጣንነቱ ፈርቶ እንደ ምሁርነቱ ደግሞ የገባውን እውነት ከመምሩ ጋር ሊመሰክር ሊያረጋግጥ ሄዶ ጌታችን አስተምሮት ተመልሷል። ይሄ የሚያሳየን በአደባባይ መውጣት ያልቻለበት ምክንያትን ነው። በነበረውም ኃላፊነታቸውም ኒኮዲሞስም ዮሴፍ የአርማትያው ዮሴፍም የክርስቶስ ከሳሶችን በዛ በሸንጎ ሲገራገሯቸው ሲሟገቷቸው ይልቁንም ክርስቶስን ወደ ጲላጦስ እንዳያመጡት ሲከላከሉ ሲከራከሩ ሁሉ እንመለከታለን። በሚችሉት አቅም ክርስቶስን ከመሰቀል ከመገደል ፍርድ ውሳኔ ባያድኑትም በነበራቸው የመንግስት ስልጣን ኃላፊነት ጠበቃ ሆነው ሲከራከሩ የነበሩ መሆናቸውን እንመለከታለን። በመጨረሻም ከተሰቀለ እና ከሞተ በኋላ ጌታችን ያው ዮሴፍ ባለጸጋ እንደነበረ አንድ በቃ እጅግ ለክርስቶስ አንድ ነገር ማድረግ አለብኝ ካለ ሊያደርግ የሚችለው ለራሱ አሰርቶት የነበረው አዲስ መቃብርን በዚያ እንዲያርፍ ማድረግ ነበር እና በዚያ የክርስቶስ ሥጋ ከወታደሮች ተቀብለው ኒቆዲሞስና ዮሴፍ በአዲስ መቃብር ዮሴፍ ለራሱ አዘጋጅቶ በነበረው እንዲያሳርፉት ይህንን ደግሞ እድል ይህን ደግሞ በረከት ይህንን ደግሞ የአገልግሎት ሀብት፣ ማግኘትና መጠቀም የሚችሉ ሆነዋል። በዚህም ብዙዎች አንዳንድ ጊዜ በእምነት በያለንበት የትኛውም ኃላፊነትና የአገልግሎት ስልጣን ምንም ያለንበት የስራ ኃላፊነትና ስልጣን እንደ ልባችን የምንፈልገውን ለማድረግ ቢከለክለንም በምንችለው አቅም በገባን ልክ እውነትን በተረዳነው መጠን ግን ላምንበት እውነት ለተረዳነው የሕይወት ትምህርት ልንመሰክር፣ እጅግም ወሳኝ በሆኑ ወቅቶች ደግሞ ፍርሃታችንንም ገፈን ልናደርግ የሚገባውን ማድረግ እንደሚገባ ነው ከዚህ ከዮሴፍና ኒቆዲሞስ የምንረዳው። ኒቆዲሞስ ጌታችንን በመቃብር ከዮሴፍ ጋር አሳርፎታል። በመጨረሻም በቅዱስ ጴጥሮስ ተጠምቆ በእምነት በተለይ ከኢየሩሳሌም ወጥቶ ከሸንጎ አባልነት ተለይቶ ክርስቲያኖችን በተለይ በልዳ ቤተ ክርስቲያንን የሚያገለግሉ ምዕመናንን በመርዳት የክርስቶስ አገልጋይና የክርስቶስ ኅብረት አባል ሆኖ በቀሪው ዘመን ሁሉ እግዚአብሔርን አገልግሎ እንዳለፈ ነው የቤተ ክርስቲያን ትውፊት የሚያስረዳ ነው። ዮሴፍም ኒቆዲሞስም በአገልግሎታቸው በመጨረሻ የእግዚአብሔር አገልጋይ የክርስቶስ ሕይወት ምስክር ሆነዋል። እንግዲህ በቅዱሳት መጽሐፍት የምናገኛቸው ሌሎች እጅግ በጣም በርካታ የሆኑ ቅዱሳን ይኖራሉ። መከራውን፣ ግርፋቱን የተመለከቱ እያንዳንዳቸውን ለማንሳት ጊዜው ላይ በቃን ይችላል። ግን በዚያች ጌታችን ተላልፎ በተሰጠባት በተሰቀለበት ሰሞን ያ የደረሰበትን መከራና ስቃይ ተመልክተው ወደ እርሱ ወደ ማመን ወደ ማገልገል የተመለሱ ከብዙዎቹ ውስጥ ማልኮስን እናስታውሳለን። በዚያ ቅዱስ ጴጥሮስ ሊይዙት ሲመጡ ሰይፉን መዞ ጆሮውን ቆርጦ ሊታገል በሰይፍ ሊጠብቀው ወይንም ደግሞ ሊከላከለው ሲሞክር በነበረ ጊዜ ጌታችን የፈወሰው፣ ሰይፍን የሚመዙ በሰይፍ ይጠፋሉ ብሎ ያስተማረበት ማልኮስን እናነሳለን። እንግዲህ ማልኮስ ጆሮ ከተቆረጠ በኋላ ጌታችን ደግሞ መልሶ ያንን የተቆረጠውን ጆሮ ቦታው ላይ ሲመልስ ምን ሊሰማው ይችላል? ምን ሊረዳ ይችላል? በዚህ ድንቅ ታምር ምክንያት በእርግጥም ክርስቶስ አገልጋይ ነው ብሎ ወደ እርሱ ሕይወት ሊመጣ እንደሚችል እናምናለን። የእሱንም ሕይወት ወደፊት ልንመለከተው እንችላለን። ሌላው ከመንገድ ሲሄድ አግኝተው ስምዖን ቀሬናዊ የሚባል አስገድደው መስቀሉን እንዲሸከም አድርገውት ያው ጌታችን መስቀሉ እጅግ ከብዶት ተራራውን ይዞ ሲወጣ ሲወርቅ ሲነሳ ከደረሰበት ግርፋት የተነሳ ሲደክም ሲቃትት፣ ስምዖንን ከመንገድ ጠርተው የቀሬና ሰው ዛሬ ሊቢያ የምትባለው ሀገር የዛ ሀገር ሰው የሆነ በዛ አጋጣሚ በዛች ወቅት የክርስቶስ መከራ አጠገብ ነበርና መስቀሉን አሸክመውታል እና ስምዖንም እንግዲህ የክርስቶስ የመስቀሉ በረከት ተካፋይ መሆን ችሏል። ይህም የአሌክሳንደርና የሩፎስ አባት ተብሎ የሚጠራ የተላላቅ በቤተክርስቲያን ታሪክ ውስጥ የሚታወቁ አባቶች ልጅ ማን ነው አባት ሆኖ እናገኘዋለን እና የስምዖንንም ህይወት ቀርበን ብንመረምር በዚያች ቅጽበት ውስጥ የተሰማውን ክርስቶስ የተሰቀለበት የተሸከመውንና የተሰቀለበትን መስቀል በመሸከም ውስጥ በመጋራት ውስጥ እሱ ደግሞ ምን ይሰማው እንደነበረ ስለ እሱ ህይወት ብንመረምር በእርግጥም ትልቅ ምስክርነትን እናገኛለን ስለዚህ የሚታወቀው ጥቂት ቢሆንም የጌታችን ህማም ውስጣቸውን እንደነካውና ህይወታቸውን እንደለወጠው የምንማራቸው ብዙ ቅዱሳን አሉ እንግዲህ በዚህ መርሃ ግብር ጥቂቶቹን ለማስታወስ ሞክረናል። እኛም በክርስቶስ ሰሙነ ሕማም ባየነውና በሰማነው እንድንፈወስ፣ እንድንለወጥ፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን። መልካም ሰሙነ ሕማማት።